እስከ ስድስት መቶ ሺህ ጥንቅቅ ያለ ቡለት ቤት መስራት ትችላላችሁ። የምር ማለት ነው። ማሬ ምን ስደት ላይ ሆነን ስናስብኛ እኔ እየተሸወድኩትን እናንተ እንድትሸወዱ ስለማልፈልግ ነው ቤተሰቦች ይህን እየነገርኳቸው ያለሁት። ምክንያቱም እኔ ስደት እያለሁ በጣም በቃ ቤት መስራት በጣም ኦቨር ብር የሚያስፈልግ ነበር የሚመስለኝ። ዛሬ በቤት ኪራይ መንከራተት በጣም ነው የሚያስጠላው። በቤት ኪራይ በተለይ ልጅ ይዛችሁ በቃ የኢትዮጵያ ሰው በቃ ለአከራይ ለተከራይ አይሆንም በቃ የእውነት ነው እምላችሁ እና ቦታ እንደምንም ተሸጋሽካችሁ ገዝታችሁ በቃ ወጪ የሚያስ... ሰላም፣ ሰላም። ውድና የተከበራችሁ የዩቲዩብ ተከታታዮቻችን እንዴናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ያው ሰሞኑን እንደምታዩት ቪዲዮ እየሰራን አይደለም። እኔ ትንሽ ቢዚ ነን። ግን ዛሬ ለሰደይት እህቶቼ እንዲሁም ወንድሞቼ የሚሆን አንድ ምርጥ ሀሳብ መጣልኝ እና እኔ ብሆን ላደርገው እችላለሁ የምለው ሀሳብ ሲመጣልኝ ለምን ሼር አላደርጋቸውም ብዬ አጠር ያለሽ ቪዲዮ ልሰራላችሁ ፈለኩኝ ማለት ነው። ጎረም ሰው እንደምታዩት ተኝቷል። ማባዬ ተኝቷል እና ብዙዎቻችሁ ስለ ቤት በውስጥ የጠየቃችሁኛላችሁ። ቤት ኮምቦልቻ ላይ ቦታ ቤት ምናምን ብላችሁ ብዙ ቦታዎች የጠየቃችሁኛል። ግን እኔ ይሻላል የምለውን ሀሳብ ሪከመንድ ወይም ደግሞ ሀሳብ ላካፍላችሁ ነው የመጣሁት። ከዛ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰባዊ ፍቅራችሁን አሳዩን። ቤተሰብ ሬተንኮኮ ምስል ቤተሰባዊ ቤተሰብ የሆናችሁ ደግሞ ኮሜንት በመስጠት ቪዲዮን እስከመጨረሻው መጨረሻው በማየት ላይክ ሼር በማድረግ አበረታቱን። ዩቱባችን እያደገ አይደለም? ቤተሰብ ምንድን ነው? አሁን ላይ ባለው ወቅታዊ ሁኔታ ብዙዎቻችሁ ቤት የተሰራ ቤት የመግዛት ሀሳብ አላችሁ። ግን ይህንን ልመክራችሁ አልችልም ቤተሰቦች። ምክንያቱም ምክንያቱም አንድ የተሰራ ቤት አሁን ኮምቦልቻ ባለው ገበያ ላይ የምር ነው የምላችሁ የብሎኬት ቤት ሁሉ ነገር ያለቀለት ከአምስት ሚሊዮን እስከ ሰባት ሚሊዮን ነው የሚባለው። አስቡት እንግዲህ፣ ይህን ስሰሙ ብዙዎቻችሁ ቤት የመስራት ቤት የመግዛት ሀሳባችሁ በቃ ኮንፊደንሳችሁ ይቀንሳል። ምክንያቱም ሰባት ሚሊዮን ስንት ዓመት ቢሰራ ነው? ምንም ምንዛሬው ቢያግዛችሁም ስንት ዓመት ቢሰራ ይገኛል? በጣም ከባድ ነው አይደል? ግን እንደ እኔ እንደ እኔ ምን ሀሳብ እሰጣቸዋለሁ መሰላችሁ፣ አሁን ስምሬቶች አሉ። ስምሪት የሚሰማሩ እና በስ ከስምሬት ላይ ብዙዎች አሁን ቦታ ገዝተው እየሰሩ ቤት ብታወት፣ ኮምቦልቻ፣ በተለይ ኮምቦልቻ አካባቢ ላይ ቤት የእውነት የአረብ ቤት የሚመሳስል ጽድት ጽድት ያለ ቤቶች አሉ። እና ስምሪት ቤተሰብ ተወላጅ ምናምን የኮምቦልቻ ከሆናችሁ ስምሪት መግባት ነው። ስምሪት ቦታ ያ ላይ ደግሞ በሰው በሰው አድርጋችሁ የስምሪት ቦታ የሚሸጣል። አሁን የቸገረው ስምሪት ቦታው ከደረሰው በኋላ ወይም ደግሞ ፕሮሰስ ላይ እያለ የሚሸጣል በቅናሽ ብል ያንን ገዝታችሁ ብትሰሩ በቃ በጥቅሉ ቦታ ገዝታችሁ ቤት ብትሰሩ በጣም ሲምፕል ነው። ብዙዎቻቸው ቤት መስራት ብዙ ብር ብዙ በቃ አላስፈላጊ ኦቨር ወጪ የሚያስወጣ ይመስላቸው። አሁን ኒቨር ቦታ ካላችሁ ቤት በፈለጋችሁት ዲዛይን፣ በፈለጋችሁት መጠን፣ በፈለጋችሁት አይነት በጣም ኦቨር ወጣ ከተባለ አምስት መቶ ሺ ስድስት መቶ ሺ በቃ እስከ ስድስት መቶ ሺ ጥንቅቅ ያለ ብሎኬት ቤት መስራት ትችላላችሁ። የምር ማለት ነው ማረ ምን ስዴት ላይ ሆነን ስናስብ እኛ እኔ እየተሸወድኩትን እናንተ እንድትሸወዱ ስለማልፈልግ ነው፣ ቤተሰቦች ይህን እየነገርኳቸው ያለሁት። ምክንያቱም እኔ ስደት እያለው በጣም በቃ ቤት መስራት በጣም ኦቨር ብር የሚያስፈልግ ነበር የሚመስለኝ። ዛሬ በቤት ኪራይ መንከራተት በጣም ነው የሚያስጠላው። በቤት ኪራይ በተለይ ልጅ ይዛችሁ በቃ የኢትዮጵያ ሰው በቃ ለማላከራይ ለተከራይ አይሆንም። በቃ የእውነት ነው ምላችሁ፣ እና ቦታ እንደምንም ተሸጋሽካችሁ ገዝታችሁ በቃ ወጪ የሚያስወጣችሁ ቦታ ብቻ ነው። ቦታ ምናልባት አሁን በቃ አንድ ነጥብ አምስት ሁለት ነጥብ ሁለት ነጥብ አምስት ምናምን ነው አሪፍ ከተማ ከሆነ ማለት ነው። ኮምቦልቻ ላይሆን እስከ ሶስት ነጥብ አለ። ቦታውን ከገዛችሁ በኋላ ቤት መስሪያው ግን እንዳልኳችሁ በጣም ሲምፕል ብዙዎቻችሁ እንደምጠብቁት አይደለም። በአምስት መቶ ሺህ ብር ጽድት ያለ ብሎኬት ቤት ትሰራላችሁ ማርያምን ብዬ ማለት ነው። እና እኔ ራሱ ለምን አልሄድም እናልሰራም እያልኩ ነው። ውሃን ጠጣ ለማንም ሙቀቱ ነው አዲስ አበባ አንችን ገብቷል፣ ክረምት ገብቷል። ኮምቦልጫ ግን ገና ገና ሙቀት ነው። ቤተሰቦቼ እና ዛሬ ይዤላችሁ የመጣሁት መጣሁት በቃ ይህቺን ቀንጨብ ያለች ምክር እህታዊ ምክሬን፣ ብዙዎቻችሁ ቤት ለመስራት ልትጨነቁ ስለምትችሉ እንዲሁም ቦታ ኑሯችሁ ራሱ ቤት መስራት ብዙ ብር የሚመስላችሁ ሰዎች እንዳታስቡት ቤት መስራት በጣም ሲምፕል ነው። በጣም ዋጋውም እንዳልኳችሁ አምስት መቶ ሺህ ማለት በቃ አሁን በአሁኑ ደመወዛችሁ አስር ወር በቃ የአስር ወር ደመወዝ ቤት ይሰራል። አስር ወር ሰርታችሁ ጽድት ያለ ብሎኬት ጥንቅቅ ያለ የሚያምር በፈለጋችሁት ዲዛይን በፈለጋችሁት መጠን መቶ ሀምሳ ካሬ ላይ የአምስት መቶ ሺህ ብር ቤት መስራት ትችላላችሁ። አምስት መቶ ሺህ ብር ደግሞ አምስት አስር ወር ሰርታችሁ ለምሳሌ በአምሳ ሺህ ብር ምንዛሬ ቢሆን እንኳን አስቡት በአምስት ወር 250 ሽብር ትሰራላችሁ። በአምስት ወር 250 ሽብር በ10 ወር 500 ሽብር። በተለይ ደግሞ ሰው ካላችሁ ማለት አሁን ለምሳሌ ለኮንትራክት ምናምን ስትሰጡ ብር ኦቨር ሊጠይቋችሁ ይችላሉ፣ ምናምን ምንም አያውቁም ብለው። እዚህ ሀገር ላይ ግን መልካም ወንድም፣ ወጣት፣ አባት በቃ አጎት ምናምን ሊሆን ይችላል ጥሩ ሰው፣ እንደራሷ አድርጎ የሚሰራላችሁ ሰው፣ የሚያግዛችሁ ሰው ካገኛችሁ በሀሳብ በጣም ሲምፕል ነው። እንዳትጨናነቁ ምንም ይሁን ምን ግን ቤት ሳርሰሩ ወደ ኢትዮጵያ አትምጡ። ቤት ስሩ። አካውንታችሁ ላይ ምንም ብር አይኖራችሁ ኑ። ምክንያቱም ቤት ኪራይ ውድ ነው። እያከራያችሁ አንዷ ሰርቪስ እናንተ ቁጭ ስሉና የራሳችሁ ስራ ትሰራላችሁ። የተቀረውን ታከራዩና በቃ በኪራይ ቤት ራሱ ሌላ ቢዝነስ መክፈት ትችላላችሁ። በቃ ሌላ ትክክለኛ ትልቁ አዋጭ ስራ አረብ ሀገር ላላችሁ እህቶች ቤት ሰርቶ ማከራየት ነው። ማርያም በተለይማ ለገበያ ማዕከል ለጸጉር ቤቶች ለንግድ ቦታ ለሱቅ ለፑቲክ ምናምን የምታከራዩ ከሆነ ግንባር ቦታ ላይ ሰርታችሁ በቃ እናንተ አረብ ሀገር ብዙ ዓመት መስራት አይጠበቅባችሁም። ቤታችሁን ከሰራችሁ በቃ ለምሳሌ ቀለል ያለች ለምግብ ቤት ብታከራዩ በቃ ትንሽዬ ክላስ ሀያ አምስት ሺ ሰላሳ ሺ ነው ለምግብ ቤት። ለጸጉር ቤትም ከሆነ እንደዛው ለልብስ ቤትም ከሆነ እንደዛው። በቃ ለእንደዚህ ለንግድ ከሆነ በቃ አዋጭ ነው በጣም። እስቲል ነው ለመኖሪያ ቤት ራሱ አንድ ክላስ ቤት አሁን ሶስት ሺ ብር እየተከራየ ነው ሁለት ክላስ ለ4500 እየተከራየ ነው ኖርማል። ሙሉ ግቢ ደግሞ ከሰባት 7000 ጀምሮ ወደ ላይ ነው እስከ 10000። ስለዚህ ትክክለኛ አዋጪ ቢዝነስ የሚሆንላችሁ ለእናንተ ለአረብ ሀገር ህቶቼ ቤት ሰርታችሁ አከራዩ። በቃ አትፍሩ፣ ቤት ሰሩ። ቤት መስራት በጣም ቀላል ነው። እንደነገርኳችሁ እኔ አሁን በቃ እስከ ዛሬ በቃ ተሸውጄ ብር አካውንት ላይ አስቀምጬ ምናምን ብቻ እግዚአብሔር ይመስገን፣ እኔም ልጄን አሳደግኩኝ። እስከ አሁን ትዳሬም እየኖርኩበት ነው፣ እግዚአብሔር ይመስገን። ሞር ግን ቤት ሰርቼ በነበር በጣም ስኬታማ ነኝ ብዬ አስብ ነበር፣ ቤተሰቦቼ እና ዛሬ አእምሮ ላይ የተመላለሰ ይቺ ትንሽዬ ሀሳብ መታልኝ። ለምን ለውድ ቤተሰቦች አላከፈላቸውም? በዛም ደግሞ እነሱም ሰብስክራይብ እንዳደረጉኝ ልንገራቸው ብዬ ነው የመጣሁት። ቤተሰቦቼ፣ እስኪ ይህንን ቻናል አንቀሳቅሱት፣ እስኪ እንደው እንደው፣ ጥላት ርር ይበል ወዳጅ ደግሞ ደስ ይበለው። ይህን ቻናል አንቀሳቅሱት በቃ እንደው ቢያንስ 30 ሺ፣ 40 ሺ ሰብስክራይብ አስገቡና፣ አይከፈልበት። የምሬን እኮ ነው፣ የምር በቃ መልካምነት ብቻ ነው ከእናንተ የሚጠበቀው። ተስፋ ቆርጭ ዩቲዩብን ከምተወው እናንተ እህቶች ወንድሞቼ፣ ደግሞ ሰብስክራይብ እያረጋችሁ ማነው የሚደውለው? አበረታቱ አበረታቱኝላችኋለሁ ለዛሬ ያው ብቻዬን ነው የመጣሁት እንደምታዩት። ውዱ ባለቤቴ፣ የልጅ አባት፣ የልቤ ንጉስ ስራ ነው አልመጣም። ቀጣዩ የልቤ ንጉስ ደግሞ እንግዲህ ከባልሽ ና ከልጅሽ እያበላለች ነው እንዳትሉ፣ ከልጄ በፊት ባል የሚያገኘት ቀጣዩ ነው አዶን ይህም ቪዲዮ ትልቁ ማየተው ሲያድ ከማሚ እንዳይሌ ብቻ፣ ግን እዚህ ትኝት ብሏል። ምን እንቅልፋ ሙቀቱ ከባድ ነው። በቀን በቀን የሚያስተየው ሙቀቱ ነው። እኔ ራሱ ፍሪጅ የገባው ውሃ እየደይቀው እየጠጣሁ ነው ፋሚሊዎች እና ወዳችኋለሁ። ሙቀቱ ብታወት ቤተሰብ ከአረባ ሀገር ይበልጣል። እና ግን ክረምት ሊገባልን ነው አሁን ሰኔ ኦልሬዲ ሐምሌ ይገባል። ከዛ ነሐሴ፣ መስከረም፣ ጥቅምት ምናምን ብርድ ነው ማለት ነው። እና ቤተሰብ ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስላል። ዩቲዩብን ሰብስክራይብ እያረጋችሁ አብራችሁ ሁሉ